ይቅርታሽ ደረሰኝ ምነው ከረፈደ ይቅርታሽ ደረሰኝ ምነው ከረፈደ ከረፈደ ይቅርታ ጊዜ አል ዘገየሽም ያፈቀረ ጊዜው አይረዝምበትም ያፈቀረ ጊዜው አይረዝምበትም አይረዝምበትም

ምን ነዋል ነገርሽ ለጥፋትሽ ምክንያት ለጥፋትሽ ምክንያት ሰው በበጋ በቀ ፀሐይ በወጣብ ይቀዘቅዘዋል፣ ይበርደዋል። እንዴት ይበርደዋል? እንዴት

በጣም የሚያምር አንዴ እንድገምላቸው ግዴላቸው። በጣም ውብ አቀራረብ ነበረ። ያው የመጀመሪያ ሳምንታት ስለሆነ እኛ አስተዋቂዎችም ትንሽ እንድናደንቅ ይፈቀድልናል። ውድድሩ በደንብ ሲደራ ነው አደለ? አስተያየታ አትስቱ ሉ አይ በጣም ነው የሚገርመው ድምፃቸው፣ የአሮን ቀለሙ ከዛ ደግሞ ያለውን ድምፅ የሚጠቀምበት መንገድ ምጣኔው ምናምን በጣም ነው የሚያስደነግጠው እና ከኤፍሬም ውጭ ቅድም ውጭ ስለነበርኩኝ እንዲሁ ነው ያየሁት። ፊት ለፊት ደግሞ ሰማሁ። በጣም ነው የሚገርመው በስማ በጣም ከዛ ደግሞ የበሱ ፍቃድ፣ የስምንት ደቂቃ ሙዚቃ ነው። ስምንት ደቂቃ እንዴት አድርጎ ሊያቆየን ነው ብዬ ነበረ። የእሱም ድንቅ ነው። እና ዳኞች የሚሉት የለም። እናመሰግናለን። እሺ፣ ወደ ዳኞቻችን ጀምር። እሺ፣ በመጀመሪያ ግን ሁሌ እንደተጠበቀው በሳውንድም የኢትዮጵያ ሙዚቃ ደግሞ ከፍ በማድረግ በሙሉነት ድምፅ መናገር እችላለሁ። በየጊዜው ደግሞ እንደዚህ አይነት ሳውንድ እያሰማችሁት ድምፃያኖችን ከጀርባ ሆናችሁ በዚህ ከፍታ ሁሌ የምታመጡልንን ዛይንስ ባንድን አንዴ ቆመን እናመስግን። እናመሰግናለን። እሱ ፈቃድ ልጀምርና በእሱ ፈቃድ በጣም ጎበዝ ድምፅ አይነ አሁን አዴ አድናቆቱንና ችሎታችሁን ስለተናገረ አሁን እኛ የቀሩትን አስተያየት ነው የምንሰጠው። ምንም አላጠፋም። እንዲሁም ከዚህ በላይም ሊናገር ይችላል። ትንሽ ፈርቶ ነው መሰለኝ የመጀመሪያው ዙር ስለሆነ በጣም ጥሩ ነው። ሁለታችሁ በጣም አሪፍ፣ ድንቅ አቀራረብ ነው። ግን ትንሽ አስተያየት ልስጥ። ለምሳሌ ከመጀመሪያ ጀምሮ የምትገባባቸውን ቦታዎች ሁል ጊዜ ኢንትሮ ብሪጅ፣ እነዚህ አይነት ሊንኮች በመጡ ጊዜ እርግጠኛ የመሆን እነዚህ በጣም ሊታሰቡበት። በጣም የሚገርመው በሱ ፈቃድ የተለየ ጉሮሮ ነው ያለ። በጣም በቃ ኤክስትራ የሚቀለጽ ጉሮሮ ነው። አሁን መቀነስ ነው እኛ ቅላጼዎችን ነው በደንብ ለመቀነስ ነው የምናስበው። ለምን ለምሳሌ ዜማዎቹ በጣም ከመቀለጻቸው የተነሳ ምን ተሰማኝ መሰለ ዜማዎቹ ኳንታ ይዛለ መሆን ፍሬዞቹን ያልፋሉ። አንዳንዴ ውበት አንድ ቦሌ ላይ ድሮ ማስታወቂያ ካያችሁት አንድ የጎማ ማስታወቂያ ነው ፓወር ዊዛውት ኮንትሮል ኢዝ ነቲንግ የሚል አለ እና አንዳንዴ ቦክሰኛም ሆነ ኦቨር ከሰነዘር ወይ እጅን ልትሰበር ትችላለህ። ስለዚህ አንዳንዴ የችሎታ ያላቅ መመጠን ያስፈልጋል። ቦታው ተገቢ ቦታው ላይ መኖር አለበት። ስለዚህ ኳንታይዝ ያለ መሆን ነገር ፍሬዞቹን አለመጠን በጣም አደገኛ ድምፅ ስላለ ያንተን አሁን መጠበቅ ነው የሚያስፈልገው እና ፊል አለማድረግ ሪትም ላይ በቃ ሪትም ወሳኝ ነገር ስለሆነ ማለት ምክንያቱ የፈለገ ድምፃዊ ምን ያህል ድምፅ ቢኖረው ሪትም ውስጥ ካልተጫወተ በቃ ሙዚቀኛ አይደለም ነው የሚባለው። ድምፃዊ ሙዚቀኛ ነው። እነዚህ ነገሮች ማሟላት ስላለባቸው፣ እነዚህ ነገሮች ዳይናሚክስ በጣም ነው የሚገርመው። እስካዘጋገው ድረስ በጣም ተስማምቶኛል። አዘፋፈን በጣም ጥሩ ነው። እነዚህ ነገሮች ይታሰብበት። አሮን አሪፍ የሙዚቃ ምርጫ በድንቅ አቀራረብ ቀዳሚያችንን አሳምረ ነው። በመጀመሪያው ዙር ላይ ዘጋሃልኝ። እኔ ለመሰግድ እፈልጋለሁ። ትንሽ አስተያየት አለኝ። እንደዚህ አይነት ሙዚቃዎች ሲጀምሩ የሙዚቃውን ጉሩሩን አየሁ አደለ፣ በጣም ብሎይንግ አለው እና ያው አሮንን በኤፍሬም ታምሩን ድምፅ ወፍራም ድምፅ በአሮን ድምፅ መስማት እራሱን ይቻላል። እኔ አደንቃለሁ፣ ምክንያቱም ተወዳዳሪ ነህ። በጣም አሪፍ ድፍረት ነው። በጣም ደግሞ ደስ ይላል፣ በራስ መንገድ ያቀረብከው ግን ገፋ ማለት ያስፈልጋል። እሱንም እያሰብኩ ደግሞ በቃ ገፋ ቢያደርገው እያልኩይ ነው። በዛ ውስጥ ግን ያደነኩህ ነገር ምንድን ነው? በዚህ ቀጠን ባለ ድምፅ ውበት ላይ ነው የተጨነቅከው። ዘፈኑ ውበት ይፈልግ ነበረ።

ለአንተ የድምፅ ስትራክቸር በደንብ መፈተኛ መሆን የሚችል ነገር ነው ምርጫህን አደንቃለሁ እኔ በጣም ነው እየደነቀኝ ያለው የድምፅህ ውበት ከነ ጥራቱ ኩልል ያለ ቆንጅዬ ድምፅ ነው ያለ በጣም መቀለጽ የሚችል ጉሮሮ ነው ያለ የተገራ የሚባል ያክል ነው የተሰማኝና ይህንን ድምፅህን በደንብ ጠብቀው ትንሽ ቅር ያለኝ ነገር አማን ብሎታል በሌላ አባባል ስናገረው አንዳንድ ዜማ ረጋትን አስረዝማቸው የሚቀጥለው ላይ የሚቀጥለው ዜማን ይጎዳል፣ ይጨቆናል እና ለዛኛው ሪትም ለማስተካከል ስትል የሚቀጥለው ዜማ ስለሚበላሽብህ እዚህ ላይ በጣም ጥንቃቄ አድርግ። እውነት ነው። አንዳንዴ ረዘም እያደረጉ ውበት የሚጨምሩት ነገር አለ፣ ግን ሁሉም ላይ መሆን የለበትም። እሱን አስተካከል። እንጉርጉሮ በጣም ያምር ነበር። በጣም ቆንጆዬ እንጉርጉሮን ያረከው ለየት ያለ ቀለም ነበረው። ዜማ የምትረዳበት መንገድ በጣም ኤክሰለንት ነው። ሪትሚካሊ ጎበዝ ነህ። እያሁን የምታራዝመው ለማስዋብ እንደሆነ ነው ብዬ በመውሰድ ማለት ነው እና ቆንጆ ቀለም ያለውን ድምፅህን በቃ ከዚህ በኋላ ውበት ላይ አድርገህ ከተጠቀምክበት በጣም ትልቅ ስራ ትሰራለህ ብዬ ነው የምነግርህ። የተወሰኑ ቦታዎች ጋር ከቅኝት ጋር በተያያዘ አለ። በጣም አስቀያሚ አይደሉም። እሱ ቢሆን እንዳይኖር አድርገው አንድ ቦታ አሁን እኔም ሳወራ ትንሊ ላይ ነበር። አንተም እንደሱ አይነት ስሜት ነበረ ምራቅህ አይ ቲንክ ሊያደናቅፍ ነበር ግን በጥሩ ሁኔታ አልፈዋል። እንደሱ አይነት ነገሮች መጠንቀቅ አጋጣሚ ይመጣል። ምንም ችግር የለም። ከዛ በኋላ ግን ያለፍክበት መንገድን ነው የምናደንቀው። ጎበዝ በርታ ነው ምልህ አሮን ቅድም በጣም በትልቅ ድምፅ ከሎድ ተነስቶ እንዲህ በከፍታ የሚዘፈን ዘፈን ዘፍነ በቃ የድምፅህን ትልቅ ፓወር አይተነው ነበር። ፓወሩን በሚገባው ቦታ ላይ መዋልን በደንብ እንደሚችል ነው ያየሁት። አሁን የኤፍሬም ዘፈን ደግሞ ለስለስ ተደርጎ የሚዘፈን ነው እንደገና እን ብዙ ቅላፄዎች አሉት። እሱን በአግባቡ ባንተ የድምፅ ስትራክቸር እንዲያምር አድርገ ተጫውተዋል። ይህን ላደንቅ የምፈልገው ነገር ነው። ሌላ ብዙ ቦታዎች ላይ ቅላጼ ያላቸው ቅላጼዎቹን በደንብ ተረድተህ ነው የተጫወትካቸው። ዜማ ይገባሃል። ሪትሚካሊ ጎበዝ ነህ። ስለዚህ የቅድሙ በጣም ፓወርፉል ነው፣ የአሁኑ ደግሞ ትንሽ ድምፁን ለስለሳ አርገ መጫወት እንደምችል አሳይተህናል። ግን ከኋላ አጃቢው በሚበዛበት ጊዜ ከነሱ ከፍ ያለ ድምፅ እንዲኖር ማድረግን ሳትዘነጋ እንደየዘፈኑ ፍላጎት ድምፅህን ትልቅና ትንሽ ማድረጉ በጣም ጥሩ ኤክስፒሪየንስ ነው። ዛሬ ያሳየህን ጎበዝ ልጅ። ከቅኝ ጋር በተያያዘ አንዳንድ ቦታ ጋር ያሉትን ችግሮች በደንብ አድርገህ አዳምጠውና ለማስተካከል ሞክር። አሁን ስለ ውበት ማሰቢያችሁ ጊዜ ነው። ሁለታችሁም ጥሩ ነገር ላይ ስላላችሁ ውበትን ማስቀደምን። በተረፈ በጣም ቆንጆ ነበረ። ለሁለታችሁም መልካም እድል እመኛለሁ። እሺ፣ በሱ ፍቃድ ናሮን በጣም አሳጥሬ እኔ ማለት የፈለኩትን ነገር ብዙ ሀሳብ ተነስቷል። በሁሉም ነው የምስማማው። በሱ ፍቃድ ሙሉቀን፣ በጣም በጣም ከባድ ዘፈን ነው። በጣም ከባድ ዘፈን ነው። ማዜሙ አንድ ጉዳይ ሆኖ ሳለ ብዙ ጊዜ የሙሉቀን ዘፈኖች ኢሞሽነሊ በጣም ኤክስፕሬሽን ይፈልጋሉ። እና ዋናው ዋናው የዚህ ዘፈን ፈተና የዜማው ስትራክቸር አስቸጋሪነቱ፣ ከሱ ውጭ ያለው ሀሳብ ደግሞ ከኢሞሽን ጋር በተያያዘ ወይም ስሜት ከምንለው ጋር በተያያዘ ነው እና እንደዚህ አይነት ዘፈኖች ስትመርጥ እሱን ነገሮች ማሰብ ያስፈልጋል። ቴክኒካል ነገሩ ከቅኝት ጋር የተያዘው አሁን ስለ ፍሬዚንግ የታሰበው ሀሳብ የተነሳ ሁሉ ነገር እንዳለ ሆኖ ማለት ነው። ስለዚህ እሱን ነገር ሪትሚካሊ ኳንታይዝድ ያልነበርክባቸው ቦታዎች ብዙ ናቸው። ቢኮዝ የዜማው ቅርጽ በጣም ከባድ ነው ሪትም ውስጥ አድርጎ ለማዜም። ከዛ ደግሞ አንተ ለማስዋብ ብለህ ፍሬዞችን ታረዝም ነበረ። የዚኛው ፍሬዝ ሲረዝም እዛኛው ቀጥሎ ከሚመጣው ጋር ሲንክ አያደርግልህም። እሱን ነገር በደምብ ፊል ማድረግ ይፈልጋል። እና አንዳንድ ቦታ ደግሞ ቁርጥ የምታደርገውም ነገር አለ። ፍሬዙ ጥግብ ብለን ልባችን ሙልት ሳይ፣ ባጭሩ፣ ቅጭት የሚሉ ቦታዎች ነበር። እነዚህ ናቸው ተደምረው ውበት ሚሆኑት። አሁን በሱ ፈቃድ አቅምህ በጣም የሚያስደነግጥ ነው። በነገራችን ላይ እጅግ በጣም ትልቅ አቅም ያለህ እና ጥቃቅን ነገሮችን ፈጽሞ በቃ ማጥፋት አለብህ ምንም ኖ ኮመንት አይነት ፐርፎርማንስ ነው ማቅረብ ያለብህ ከዚህ በኋላ ማለት ነው። አሮን በቃ ልብ የሚሰውር ፐርፎርማንስ። እውነት ነው የምልህ እኔ በጣም በጣም በጣም ደስ ብሎ ነበር ሲሰማህ የነበረው። እና አንተ ጋር ደግሞ አሁን ለራስህ ራስህንም እንድትገመገምበት፣ ቅድም የጋሽ ጥላሁንን ሙዚቃ ነው ያቀረብከው፣ አሁን የኤፍሬምን ሙዚቃ ነው የተጫወትከው። እስቲ ጋሽ ጥላሁን ቨርስስ ኤፍሬም ብለን ብንል ምን አይነት የድምጽ ስትራክቸር ምን አይነት የዜማ ስትራክቸር ነው የሚጫወቱት ሁለቱ ሰዎች ያላቸውን ነገር አስብና፣ ከዛ የሁለቱን ኮምቢኔሽን አሮን የሚባል ድምፃዊ ውስጥ ልናይ ነው ማለት ነው። ገብቷል አይደል? ሶ ቤስት ፊት የሚያደርግልህ የዜማ ቅርጽ የትኛው ነው? ለዚህ ነው የዜማ ምርጫ በጣም ከባድ የሚሆን ነው ለአንድ ድምፃዊ አስቡበት። ሁልጊዜ የዜማ ምርጫ የዜማ ምርጫ የምንለው ማለት ነው። ድምፃዊያን ስለሆናችሁ ምንም አይነት ዜማ ፒክ ብታደርጉ ታዜሙታላችሁ፣ ትዘፍኑታላችሁ። ምንም ጥያቄ የለውም። እሱ አይደለም ፖይንቱ። ፖይንቱ ቤስት ኤክስፕረስ ማድረገው ራሴን በየትኛው የዜማ አይነት ውስጥ ነው የሚለው ላይ ነው በደንብ መስራት ያለባችሁ። ለእኔ ለምሳሌ ሁለተኛው ፐርፎርማንስ እጅግ በጣም ተስማምቶኛል። በጣም ቆንጆ ነበረ። ትንሽ ቴክኒካል ነገሮች አሁን ከቀኝት ጋር ምናምን ዘፈኑ ያለበትም ስኬል ፈታኝ ስለሆነ ምናምን፣ ግን ከሱ በላይ ደግሞ አሁን የሰጠሁ ነገር እንዳለ ሆኖ በጣም ትጠነቀቃለ ስትዘፍን ሶ ጥንቃቄ ደግሞ የሆነ የሚወስድብህ ነፃነት ስላለ ያ ነፃነት ሲጠፋ ከፐርፎርማንሱ ጋር ከምታቀርበው የውበት ችግር ሊያመጣብህ ይችላል። እና ሙዚቃ ውስጥ ስሜትም አለ ስሌትም አለ አይደለ? ስሜትም አለ ስሌትም አለ። ስለዚህ የሁለቱን ውህደት ነው ፕሬዘንት ማድረግ ያለብህ። እና በጣም አትጠቀቅ። ውድድር ነው ይፈልጋል፣ ጥንቃቄ ግን ፐርፎርማንስህን የሚጎዳብህ እንዳይሆን ጥንቃቄው ማለት ነው። እሱን እሱን አስብን። በጣም ትልቅ ተስፋ ያላችሁ ተወዳዳሪዎች ናችሁ። ሁለታችሁም አቅማችሁ በጣም አስገራሚ ነው። በዚህኛው ፐርፎርማንስ ሁለታችሁም በጣም አስደስታችን ነው።